ቅጣቱ እንደምትሉት ዶ ያመቻቻችሁ ነው እንደው አድርግ ያለው ደግሞ የሚል አይነት አቂመ ብስነትን እንደምትሉት አይደለም። ኢንዱስትሪውን ደግሞ ማየት ያስፈልጋሉ። ነገ እነኛ አስራ አራቱ ክለቦች ጋር ጥፋት አንዱ፣ ሁለቱ፣ ሶስቱ ላይ ብገኝ ዛሬ አሁን የምጠይቁትን መልስ የምታገኙ ነው የሚሆነው። ውሳኔው አዲስ ነው። በየደረጃው ነው የሚሄድበት ያለው እንታሱ ኦፍ ኮርስ አንዱ ፌዴሬሽን የወሰነውን ውሳኔ ጠብቆ የፌዴሬሽን አይወስንም። እንደ እንደ ነገሮች እንዳጋጠሙ ነው ትሪት የምታደርጉ እንጂ ኤክስፒሪየንስ እየወሰድክ አይደለም የምትሄደው። እና አራቱ ብቻ ላይ ለምን እንደተሰጠም በተደጋጋሚ አንስቻለሁ። ቁጥር ስጨመር ብዙዎቻችሁ እንደምታነሱት የፋሲሊቲ ጉዳይ ፌዴሬሽኑ ይደጉማል ወይ? ፌዴሬሽኑ እኮ ስቋቋም የተቋቋመበት ዓላማ አለው። በዚህ መተዳደር ደንብ የኢትዮጵያ እግር ኳስ ፌዴሬሽን ስቋቋም ዓላማዎቹ አስቀምጦ አዘርዝሮ ለምን ዓላማ እንደተቋቋመ፣ ከተቋቋመበት ዓላማ ውጭ አይሰራም ተቋም። ስለዚህ ወርዶ ክለብን አያ ክለብ ስላደረስኩ ይሄን ጉዳይ ነው ይሸፍንላለሁ የሚልበትን እንትን ለማጣፈጥ አላደርግም፣ አይደረግም፣ ከተቋሙ ዓላማ ውጪ አይሄድም። ኦፍኮርስ ኮርስ አገሪቱ ውስጥ የመሰረተ ልማት ችግር አለ። አሁን ባሉበት በብል አድርገው አንድ ቦታ በሚያጫውቱበትም ወቅት ትሬኒንግ የመስራት ችግር እንዳለ አውቃለሁ። የምታነሱት ኮንሰርን ይገባኛል። ግን በዚሁ ይቀጥላል ማለት አይደለም። እየተነጋገርነ ነው። በምን መልኩ መሄድ አለበት የሚለውን እየተነጋገርነ ነው ያለው። ኦሎቭ ዘ ሰደን ኮቪድ ሲመጣ ነው ይሄ ሁኔታ። የኮቪድ ኤግዚት ስትራቴጂ ተብሎ የተሰራው እዛው ቀረ። ኦመንዳዌይ ማታደርግባቸው ቦታዎች አሉ። አሁን ባለው ተጨባጭ ሁኔታ ለመጠየቅ ብቻ ሳይሆን እናንተም መልስ ልትሰጡ የምትችሉበት ወምን ዳዊል ልታካሄድባቸው ማትችልባቸው ቦታዎች አሉ። ስለዚህ ይሄንን ከሊጉ ጋር ተነጋግረን መፍትሄ ያገኛል። ለምሳሌ በኢትዮጵያ በስራ አስፈጻሚ ኮሚቴው አሁን ታች ባሉ ሊጎች ላይ የተወሰነው የአንድ ቦታ መቀመጡ ይቀራል። እንደ ሳምፕል ሜዳዎች ይመረጣሉ። ቲሞች የሚቀርባቸውን ሜዳ መርጦ ኤክሰፕሽናል የሚሆኑ አካባቢዎች አሉ። መንቀሳቀስ ለአሁኑ ሴቭ ያልሆኑ ቦታው፣ ነገር ግን በዛ ደረጃ ኦሜንዳዊ ከቤታቸው ተመላልሶ የሚጫወቱበትን ሁኔታ እያመቻቸን ሰው ይህኛው ኤክስፒሪንስ ወደ ሊጉም አምጥቶ እንዲያዩ የተደረገ ነው እና ያለውን ይሄን ነው። ክለቦቹ ጥፋተኛ እንደሆኑ ማመን አለማመን ሳይመረመሩ እንዴት ጥፋተኛ ናቸው ብዬ አነሳው። ለዚህ ነው መታየት አለባቸው። ጉዳዩ የሚመለከታቸው አካላት ጋር እየሰራን ነው። ከኮሚሽነር ጀነራል ከፌዴራል ፖሊስ የድጋፍ ደብዳቤዎች ተሰጥቶናል። የፋይናንስ ደህንነቱ ድርሻውን እንደሚወጣ አረጋግጦልናል። ስለዚህ ያስቀጥል ይህ ተጣራ መልስ የሚያገኝ ነው የሚሆነው። በቀጣይ ወደ 22 ነኝ እንትኖች የግል ስሜት ባይሆኑ መልካም። አሁን አሁን የሚወሰነው ውሳኔ በዚሁ አይነት ይቀጥላል የሚል ውሳኔ አይደለም። ያስቀምጠው ተቋም ወደ ፊፋ ለምን ሀያ ክለብ አደረገን ፌዴሬሽኑ ብሎ ወሰደ ብሎ ክለቦች ቢሄዱለት መሄድ ይችላል። ማንም አይከለክልም። ግን ፊፋ ምክረ ሀሳብ ይሰጣል እንጂ ሀገሪቱን የመጀመሪያ ሊግ፣ ሁለተኛ ሊግ ይህን ያህል ቁጥር አድርግ ብሎ አስገዳጅ ሕግ የለውም። ግን ይሄን ብታደርጉ የሚል ምክረ ሀሳብ ነው። ስለዚህ ይሄን ሕግ ጥሳል፣ ይህን ፊፋ ያስቀምጠውን ሕግ ጥሳል የሚል ክለብ መሄድ ይችላል። ገንዘብ ካልመለሰ ገንዘብ ካልመለሱ ህጉ ተግባራዊ ይሆናል። በህጉ ላይ የተቀመጡት ነገሮች ተግባራዊ እንዲያደርጉ ይላል። በአጠቃላይ ጠቀል የተጻፈው ማለት ነው። ስለዚህ ብርን ካልመለሱ ተግባራዊ ይሆናል። ኦፍኮርስ ወደ ተጫዋች የሄደበት አግባብ እንዴት መሆን አለበት፣ ወደፊት እሱም ይታይ ነው። አሁን ግን የወጣው ህግ ተግባራዊ ነው የሚሆነው። እውነት ነው መመሪያው ገንዘብ ላይ ብዙውን ሞሮፍ ወደ ገንዘብ ያም ስለሆነ ነው። እነሱ ተሳስቶ ወደ ፍርድ ቤትም ሞሮፍ አሁን የነጥብ የምን ውሳኔዎችን ይዞ መጥቶ ቢሆን ኖሮ ይሄን ነጥብ መልስ ብሎ ፍርድ ቤት አይነስም። ስለዚህ ያ ጀኒውሊ አሁን እነኚህ የተነሱን ነገሮች ለማስተካከያ የሚጠቅሙን እኛም የጀመርናቸው ነገሮች ኦፍ ኮርስ እግር ኳሳዊ የቢዝነስ ውሳኔ አይደለም፣ የወሰደው ሰው ህገወጥ ተጫዋች አሰልፋል። ስለዚህ በፎርፌት ተሸናፊ ትሆናለህ። እግር ኳሳዊ እኔም ባትጠይቀኝ፣ ሀብታሙ፣ አንተ ራስህ ይሄን የምትመልሰው ነው። ምንድን ነው ቅሬታችሁ? አሁን እናንተ ጋር ያለው ብዙም ማህበረሰብ ጋር ያለው ቀነሳችሁ፣ ለምን አላወረዳችሁም? እኛ ደግሞ ያየንበት ሌላ አንግል አለ። ይህ አንግል በተደጋጋሚ የሚነግራችሁ የፍትሃዊነት አንግል ሶ ግራና ቀኝ እያየ ነው ተቋምን ስታስተዳድር እና ሳላሪ ካፑ የሚስተካከልበት ሁኔታ አለው። ይሄ እዚህ ጋር አንድ ነገር ማወቅ የሚገባችው! ይሄ የክለቦች መብት ነው። ክለቦች እንደ መብት ህግ ይሁንልን ብሎ ካመጡና እ ካጠደቅነ ግን ህጉን እንከታተላለን። ከዚህ በፊትም ብዙዎቻችሁ ስታነሱ ሀምሳ ሺህ ብር ፌዴሬሽኑ ብሾፍቱ ላይ ወስነው ውድቅ ሆነበት። እኛ አይደለም ለም የወሰን ነው። እኔና ቱሪስቱ ውሳኔውን በሚሰጡበት ጊዜ አዳራሹን ለቀን እኮ ነው የወጣው። በዛን ሰዓት ሊግ ካምፓኒ ስለሌለ ክለቦቹ ከፌዴሬሽን እውቅና ውጪ መሰብሰብ ስለማይችሉ ነው። አሁን አንደኛ ሊግና ከፍተኛ ሊግ እየጠየቁን ነው። ሰብስቡንና ህትም ውስጥ አራችንን እንደገና እንፈትሽ ያሉ ነው። ስለዚህ ብዙ ጥያቄዎች መጥተዋል። ብዙ ማመልከቻዎች መጥተዋል። እኛ እናስተናግዳለን። አምስት ሺህ እና አያሺ ብር ላይ ናቸው። አሁን ራሳቸው ናቸው ይጣሉ። ብሔራዊ ፌዴሬሽኑ በአንድ ግለሰብ ላይ የደሞዝ ጣራውን መጣል አይችልም። ብሔራዊ ፌዴሬሽኑ የበጀት ጣራ ሊጥል ይችላል፣ በጀት ጣራ ሊከታተል ይችላል። በጀት ይሄ ነው ይሄንን እነሱ የማየት። መብት ነው ያላቸው እና ኑሮ አይነሳቸው። ይግባኝ ሰሚው ምናልባት ፍርድ ቤት ይግባኝ ሰሚ ዲሲፕሊን ኮሚቴ ብቻ ላይ ሳይሆን ሁላችንም ላይ መብት አለው። ፍርድ ቤት ውሳኔ ሁሉም ላይ መብት አለው እና ለምን ያን ግምት ውስጥ አያስገባም የሚል ጥያቄ ይመስለኛል እንደምታሽ

ተግባራዊ እንዲያደርጉ የይግባኝ ሰሚ ኮሚቴ ውሳኔ ከወሰነበት ጀምሮ ከመጫወታቸው በፊት አሳግዷል። ስለዚህ ያን ነው ተግባራዊ እያደረግ ነው ያለ ነው። ያን ጥያቄ አሁን በዚህ ደረጃ ከሆነ ማለት ሶ ግባኝ ሰሚ ይወሰነ እነሱ ይግባኝ አሉ። እግባኝ ካሉ በኋላ መስመሩን ትቶ ይግባኝ ሰሚ ውሳኔ ሲወሰን ወደ ፍርድ ቤት ነው ሄዱ። ስለዚህ ፍርድ ቤትን ዩንታ ካገኙ በኋላ ልጆቹን አሰልፎ መጫወት ጀመሩ። ያን ጨዋታ ነው ትኩረት ሰጥተን

እናንተ እንደምትሉት አይደለም። በአግባቡ አስቻቸዋለሁ ያየነው ነው። የፍትሐዊነት ጥያቄ ከተቀጡት ክለቦችን በተደጋጋሚ እየመጣ ስለሆነ ማጆሪቲው ደግሞ ያልታየ ስለሆነ ነው ይሄንን ውሳኔ ያስተላለፍ ነው። የሀያ ክለቦች አሁን ብዙ እንትኑ የሚያሽከረክረው እሱ ስለሆነ ለምን አንድ ላይ አላደረጋችሁ? የሊጉን ጥራት እሱን በቴክኒካል ስታዲ ግሩፕ መልስ የሚያገኝ ነው የሚሆነው። ሊጉ ጥራት በዚህ ደረጃ ነው ብዬ እዚህ ወንበር ላይ ቁጭ ማነሳው አይደለም። የተመደቡ ሰዎች አሉ። በዛ ደረጃ መልስ ማግኘት የሚችል ነው የሚሆነው። አንድ ላይ ያልሆነበት ምክንያቱም ብዙዎቹ እንደኝ ናቸው። ለምንድን ነው የከተማ አስተዳደሮች ክለብ ሲይዙ እናንተ ዝም ብላችሁ የምታዩት? ለምንድን ነው ፕራይቬታይዝ የማይደረገው? በአንድ በኩል አሁን ያየንበትንም ተጨባጭ ሁኔታ ማየት አስፈላጊ ነው። ከተማ አስተዳደሮቹ ክለቦቹን ይዞ እኮ መሳተፋቸው እኮ ፉትቦሉን ሰፖርት ማድረጋቸው ነው። ለምንድን ነው ይሄን የምንጠለው ኦሎም ስሰደን እነኚህ ከተማ አስተዳደሮች እጃቸውን ቢሰበስቡ ይህም በጀት መድቦ ፉትቦሉን ሰፖርት የሚያደርግ ክለብ የሚይዝ ስንት አካል አለ ብለን እስኪ እንመልስ። ራሳቸው ለምን እነኚህ የመንግስታዊ ተቋማት ክለብ ይዞ መወዳደራቸውን እንደ ክፋት ነው የምናየው? አንተ ባለ ሀብት ብትሆን ገንዘብን የምታፈሰው ሪተርን ፍለጋ ነው። የበጎ አድራጎት ስራ አይደለም የምትሰራው። እነኚህ ከተማ አስተዳደሮች ግን የሀገሪቱን እግር ኳስ ለመደገፍ የሚያደርጉትን እንቅስቃሴ ማድነቅ መቻል አለብን፣ ማመስገን መቻል አለብን። በሙሉ ከፕሪሚየር ሊግ ጀምሮ እስከ ሶስተኛ ዲቪዚየን እስካለት ብሔራዊ ሊግ ውስጥ ያሉት ላይ እኮ እነኚህ አካላት ናቸው አስተዋጽኦ እያደረጉ ያሉ እነኚህ የመንግስት አካላት ናቸው። ያለንበትን ምስታተስ ማወቅ አስፈላጊ ነው። አይደለም ክለብ መወዳደር፣ ስንት ባለ ሀብት ነው የወጣት ልማት አንድ ፕሮጀክት ከፍቶ እየሰራ ያለው? በቁጥር እኮ ነው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን ማንዴቱ ነው እናንተ የመንግስት አካል ስለሆናቸው አትያዙ ከዛ በባለሀብቶች መመራት አለበት የሚል አቅጣጫ አይሰጥም። ማንኛውንም ክለብ ይዞ ገንዘቡን ኢንቨስት አድርጎ ፉትቦሉን ሰፖርት የሚያደርግ ሕጋዊ አካልን እንደግፋለን። ይሄ ትንሽ ከዚህ አንፃር ብታዩት መልካም ነው ይጠቅማል። በጎ ጠቃሚ ጎኑ ነው የሚያመዝ ነው። ከተማ ውስጥ ያለውን ወጣት መዝናኛ እንዲያገኝ፣ መዋያ እንዲያገኝ ትኩረት ሰጥቶ እየሰሩ ነው። አንድን ክለብ መያዝ ቀላል ጫና አይደለም። ለአንድ ከተማ አስተዳደር ከሚሰበስቡት ታክስ ከሚሰሩት ሌላ መሰረተ ልማት ጎን ስፖርቱ ያገባኛል ብሎ ነው እየሰሩ ያሉት። ይሄን መደገፍ ይሄን ማበረታታት ያስፈልጋል። የተወሰነው ውሳኔ ይሄንን የማስፈጸም አቅሙ አለ። አሁን ምታዩት ዛም እዚህም ያለው ማጉረምረም የመጣው እንዳላችሁት ሁሉም ክለቦች አንድ ላይ ባለመታየታቸው ነው። ሁሉም ክለቦች በዚህ ደረጃ አንድ ላይ ተጣርቶ ቢደርስልን ኖሮ አሁን የምታዩትን የቁጥር እድገት አያመጣም። ቢያንስ ይህን እርምጃ መጀመርም አንድ ስቴፕ ነው ብሎ መውሰድ ያስፈልጋል።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 መብት ነው። ምክንያቱም ለሚመጣው ሕግ ተገዢ ነን። የጣስ ነው ሕግ ካለ ይሄን ሕግ ጥሷ ነው ወደ ሀያ ያሳደጉት ብሎ የጣስ ነው ሕግ ካለ ለዛ ለጣሰው ሕግ መልስ እንሰጣለን። ስለ ክለቦቹ መብት ነው እየነገርኩ ያለው። መሳተፍ አልፈልግም ያለ ክለብ አሁንም ደግሜ ነው የምነግር መውጣት ይችላል። ከዛ ውጭ ግን መብቴን አስከብራለሁ። የኢትዮጵያ እግር ኳስ ፌዴሬሽን በድሎኛል ካለ እኛንም ገቨርን የሚያደርግ ያደርግ ኮርት ኦፍ አርቢትሬሽን አለ፣ ገቨርናንስ ቦዲ አለ ይሄ የአስተዳደር ጉዳይ ስለሆነ ወደ ጎቨርናንስ ቦዲው ማመልከት ይችላል። ምኑ ጋ ነው የነንባገነን? በትክክል ጨርሻ ያለው። አመሰግናለሁ። ጨርስ